አቡነ ፓትሪክ በጦርነት ለተጎዳች ሱዳን ጸሎትና እርዳታ እንዲደረግላት ጠየቁ። በደቡብ ሱዳን የቅድስት መንበር ሐዋርያዊ እንደ ራሴ ሊቀ ጳጳስ አቡነ ፓትሪክ ሆርጋን በጦርነት ለተጎዳች ሱዳን የጸሎትና የቁሳቁስ እርዳታ እንዲደረግላት ጠይቀዋል። ብፁዕነታቸው ሱዳን በእርስ በርስ ጦርነት ውስጥ በምትገኝበት ወቅት ለአስር ቀናት ሐዋርያዊ ጉብኝት ያደረጉ ሲሆን ለአገሪቱ ካቶሊካዊ ማህበረሰብ ከርዕሰ ሊቃነ ጳጳሳት ሌዮ 14ተኛ የቀረበ የመቀራረብና የአብሮነት መልእክት አደርሰዋል በዚህ የእርስ በርስ ጦርነት በሺዎች የሚቆጠሩ ንጹሀን መገደላቸው መንደሮችና የእርሻ መሬቶች መውደማቸው ወደ 12 ሚሊዮን የሚጠጉ ሰዎች ከመኖሪያቸው መፈናቀላቸው ከ4 ሚሊዮን በላይ የሚሆኑት ደግሞ ወደ ጎረቤት ሀገራት መሰደዳቸው ታውቋል በደቡብ ሱዳን የቅድስት መንበር ሀዋርያዊ እንደራሴ የሆኑት ሊቀ ጳጳስ አቡነ ፓትሪክ በሱዳን በምትገኝ ካቶሊካዊት ቤተ ክርስቲያን ያደረጉትን የአስር ቀናት ሀዋርያዊ ጉብኝት ፈጽመው መመለሳቸውን ገልጸው በደቡብ ሱዳን የቅድስት መንበር ድንበር እንደራሴ ቢሆኑም በዚህ ወቅት ለሱዳንም ኃላፊነት እንዳለባቸው ጠቁመዋል። ሊቀ ጳጳስ አቡነ ፓትሪክ በጉብኝታቸው ወቅት ከሀገረ ስብከት ካህናት፣ ከቅዱስ ኮምቦኒ ማህበር ሚሶናውያን እና በፖርት ሱዳን ከሚያገለግሉ ሌሎች ሚሶናውያን ጋር መገናኘታቸውን ተናግረው እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ላሳዩት መልካም አቀባበል ምስጋናቸውን አቅርበዋል። መረጃው የኤሲአይ አፍሪካ ነው።